ወዲሻናሪ ቤተሰቦች እንግዲህ ይህን ያማረ ምርጥ ምግብ ሰርቻለሁኝ። ተወደዳችሁት ላይክ ሼር ያረጋችሁ አበረታችሁኝ። ፈታየር እንግዲህ በየአይነቱ ይሰራል። የዛሬው ፍጹም ይሄን ይመስላል። እንደምትወዱ ተስፋ አድርጋለሁኝ። እንግዲህ እስከመጨረሻው ድረስ ተከታተሉት። እዚህ ጋር የሚያስፈልገኝነ ግባቶች ያለው ወተት ወደር ካሜራ አድርጌ አጅና ለመስራት የሚያስፈልገኝ ወተት አንድ ብርጭቆ ተጠቅሜ ያለው። እንግዲህ ይህን የመሰለ ፈጣይን ለመስራት ንደስ እንትን ያውቁቻል ጅኔ በክቶልኛል። እዚጋ ደግሞ ሾርማ ልሰራ እንትን እያዘጋጀው ነው ማለት ነው። ሾርማ በአይነቱ በየአይነቱ ነው የሚሰራው ብዙ አይነት ሲሰራ ዛሬ ደግሞ ሾርማ ልስን እያ ነው ሰራው። ዶሬን ዘደር ዶሮ ተጠቅሜ ያለው ሽንኩርቴን እዚጋ አብስዬ እየበሰለልኝ ነው። ቅመሞችን የሚያስፈልጉኝን ግብዓቶች አስገብቻለሁ። እንደምትወዱት ተስፋ አድርጋለሁ። በቀላሉ ማለት ነው። የአረቦች ምግብ እንግዲህ ያው የሮመዳን ፈጣ ብዙ አይነት ነው የሚሰራው። እዚያ በስሎልኛል። ብርቦሮኒ ና ዞራ አስገባለው በቆሎ ማለት ነው። ዛሬ ደግሞ ስለ ሰንያ ነው የምሰራው ማለት ሾርማ ሰንያ ሾርማ ሰንያ ነው የምሰራው። በቀደም እየላቸው የመጣሁት ሌላ አይነት ነበር። ዛሬ ደግሞ ቀየርዋለው ማለት ነው። በብዙ አይነት ይሰራል። ክሬማ አስገባለው እዚህ ጋር ክሬማ ጸባ። ይህን ይመስላል እንግዲህ ውድ ቤተሰቦቼ። ከዚህም በኋላ እንግዲህ የሚያስፈልጉኝ ቅመሞች ጨምሪያለሁ። ክሬማ አስገብቻለሁ እዚህ ጋር ሾማ ሁብዙን ጅብን ምዘረላ አስገባለው። ከዛ የሚከረኩት ወዲህ በሰኒ አድርጌ ትንሽ ፍሮውስጥ አስገባለሁ ማለት ነው። ቤተሰቦቼ እንግዲህ ሊጤ ቦክቶልኛል። እዚህ ሁለት አይነት ምግብ ነው እያላችሁ የመጣው ዛሬ ማለት ነው። ሸር ላይክ እያደረጋችሁ አበረታቱ። የቤተሰቦቼ ኮመንት አስተያየት የምጽፎ ሁላችሁ ከልብ አመሰግናለች። ቻው